የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው አዲስ ረቂቅ አዋጅ የውጭ ዜጎች የመኖሪያ ቤት ባለቤት እንዲሆኑ እንዲሁም መሬት የሚያገኙበትን ህግ አሰራር ለመዘረጋትና የሪልስቴት ኢንቨስትመንትን ለማስፋፋት ያለመ ስለመሆኑ የተነገረ ሲሆን የከተማ መሰረተ ልማትና ትራንስፖርት ጉዳዮች እንዲሁም የህግና ፍትህ ጉዳዮች ቋሚ ኮሚቴዎች በረቂቁ ላይ ከባለድርሻ አካላት ጋር ውይይት አካሂደዋል። በውይይቱም ረቂቅ አዋጁ የኢትዮጵያን ህገ መንግስት አንቀጽ አርባ ድንጋጌን የሚጻረር ነው በሚል ተተችቷል። ባንቅጹ መሰረት የገጠር ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ስለመሆኑ የሚደነግግ መሆኑ ያነሱት ተሳታፊዎቹም ከአዋጁ ገቢራዊነት አስቀድሞ ህገ መንግስቱ መሻሻል እንዳለበት ተናግረዋል። እኔ የምጠይቀው ምንድን ነው አዋጁ ከህገ መንግስቱ ጋር ይጋጭም ወይ? ህገ መንግስቱ እንግዲህ ህገ መንግስታችን አንቀጽ አርባ ሰብስሪ ላይ የገጠርም ሆነ ከተማ መሬት የተፈጥሮ ሀብት ባለቤት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ነው ይላል። ይህ ህገ መንግስት ማለት ነው። ስለዚህ የውጭ ሀገር ዜጋ የማይንቀሳቀስ ንብረት በሚያገኝበት ሁኔታ መጀመሪያ ህገ መንግስቱ መሻሻል የለበትም። ሆኖ አንቀጽ አርባ ንዑስ አንቀጽ ሰባት ላይ ማንኛውም ኢትዮጵያዊ ዜጋ ሲል ባይ ዲፎልት ኢትዮጵያ ኢትዮጵያዊ ያልሆኑ ዜጎችን ኤክስክሉድ እንዳደረገኝ ነው እና የምንረዳው ከህገ መንግስቱ ጋር የሚጋጭበት ሁኔታ አለ። በህገ መንግስቱ ከህገ መንግስቱ ጋር የሚጋጩ ህጎች፣ አሰራሮች እንደዋተቨር ተፈጻሚነት እንደማይኖራቸው ህገ መንግስቱ ራሱ ስለሚደነግግ ይሄ ነገር እንዴት ሊታይ ይችላል የሚል ነው። ከዚህ ባለፈ ረቂቅ አዋጁ የመሬትና የመኖሪያ ቤት ዋጋን አሁን ካለበት ደረጃ ይበልጥ የሚያንር ይሆናል የሚል ስጋት የቀረበበት ሲሆን የኢትዮጵያውያን ዜጎችን የመሬት ባለቤትነት ልምም የበለጠ አያርቀውም የሚል ጥያቄን ማስነስቷል። ስጋት ብዬ የማስበው የመሬት ዋጋ በጣም ይንራል ብዬ ነው የማስበው። ዜጎች አሁን ቤት እያጡ እየተቸገሩ ባለበት ሁኔታ የበለጠ ቤት የማግኘት እድላቸው እየጠበበ ካሁን ካለው እየጠበበ እየጠበበ አይመጣም ወይ የሚል ነው። ሌላው ደግሞ መንግስት መሬት ዋጋ ንረትን መቆጣጠር አያስቸግረውም ወይ ከመቆጣጠር እስካስቸገረው በምን መልኩ ሊቆጣጠረው ምን አይነት ህግና መመሪያዎችን አውጥቷል የሚል ሲሆን ሌላው ደግሞ ንግድና ኢኮኖሚያዊ እድልን ኢትዮጵያ ውስጥ ካሉ ዜጎች ባለሀብቶች ወደ ሌሎች ወደ ውጭ ሀገር ዜጎች ሺፍት እንዲያደረግ አያደርግም ወይ ረቂቅ አዋጁ በቀጥታ ከህገ መንግስቱ ጋር የሚጋጭ ሀሳብ የለውም ሲሉ ለጥያቄዎቹ ምላሽ ሰጡትና ረቂቅ አዋጁን ለተሳታፊዎች ያቀረቡት ደግሞ የፍትህ ሚኒስቴርና ኢንቨስትመንት ኮሚሽን አማካሪ ዶክተር ታደሰ ካሳ ናቸው ከህገ መንግስቱ ጋር የሚጋጭበት አንግል አትሊስት እስካሁን በሂደቱ ላይ መሳተፍ ነው የህግ ባለሙያዎች እይታ የለም እኔ የሊዝ ባለይዞታ ያደረገኝ ህገ መንግስቱ የውጭ አገር ዜጎችን ምንስጣቸው ያልና ነው መሬትን በተመለከተ የሊዝ ባለይዞታ ነው። አይ መሬት አይደለም ቤት ነው ምገዛ የሚል ከሆነ እኔ እንደ ዜጋ ያለኝን መብት ነው ለውጭ አገር ዜጎች ምንስጠው እያል ያለ ነው። ዛት ሴም መብት ለእኔ እንደ ዜጋ የተሰጠኝ በሊዝ ሂደቶች የመሳተፍ በሊዝ መሬት አኳየር የማድረግ የማይንቀሳቀስ ንብረት ኦውን የማድረግ ራይት ህገ መንግስት ነው ካልን ባይዘ ሽንባባይ ዲፎልት የውጭ ሀገር ዜጎችም ተመሳሳይ ራይት አላቸው። አርባ ስድስት በኋላ እንመለስበታለንና ከህገ መንግስቱ ጋር የሚጋጭ ዳይሬክት የሆነ ንባብ አለው ለማለት አስቸጋሪ ነው የሚሆነው። የከተማና መሠረተ ልማት ሚኒስቴር ሚኒስትር ዴኤታ ወይዘሮ ሂልንደበ በበኩላቸው የውጭ ዜጎች በኢትዮጵያ ቤት ባለቤት እንዲሆኑ ማስቻል የውጭ ሪልስቴት አለሚዎች በዘርፉ ላይ በስፋት ለመሰማራት ከሚጠይቋቸው መስፈርቶች መካከል አንዱ መሆኑ ጠቅሰዋል። በዚህም የግል የቤት አቅርቦት ዘርፉን በማስፋፋት በቤት ፍላጎትና አቅርቦት መካከል ያለውን ሰፊ ልዩነት ለማጥበብና የቤት ደራሽነትን ለመጨመር እድል የሚሰጥ ስለመሆኑም እንዲያብራርተዋል። ትልቅ ያው ካፒታል አላቸው የሚባሉ ሀገራት ይመጣሉ። እኛ ሀገር ላይ በተለይ ሀውሲንግ ዘርፉ ላይ መተን ኢንቨስት እናደርጋለን ይላሉ። በተደጋጋሚ የሚያነሱልን ፐርቼዚንግ ጋራንቲ መንግስት ይሰጠናል ወይ ነው። ይሄን ሁሉ ኃላፊነት ወስደን እዚህ ሀገር ላይ ኢንቨስት ብናደርግ ኢንቨስት ያደረግነው ተመልሶ የማይሸጥ ከሆነ፣ የሚገዛ ሰው ማይኖር ከሆነ ለምን ኢንቨስት እናደርጋለን? ይሄ ጋራንቲ መንግስት ይወስዳሉ ወይ ነው። ይሄ ለፎሬነር ሲከፈት አንዱ ማርኬት ነው። ገዢ አለ፣ ፐርቼዘር አለ የሚለውን ይገልጽልናል ማለት ነው። ስለሆነም ሳቢነቱን ይጨምራል። በዚህ መንገድ በጣም ብዙ ተያያዥ ቀጥተኛና ቀጥተኛ ያልሆኑ እድሎችን ለዚህ ዘርፍ የሚፈጥርና የሚፈቅድ ስለሆነ ዘርፉን በትልቁ ያነቃቃል የሚል እምነትም አለን ማለት ነው። ረቂቅ አዋጁ የውጭ ሀገር ዜጎች 150ሺ ዶላር አነስተኛ የገንዘብ መጠንንና ሌሎች ቅድመ ሁኔታዎችን ካሟሉ በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑና የመኖሪያ ፈቃድ እንዲያገኙ የሚያስችላቸው መብት የሚሰጥ ስለመሆኑም ተነግሯል።